አርዕስተ ዜና በጎዳና ላይ ኖሩ የነበሩ 5390 ሕፃናትን ወደ ቤተሰቦቻቸው እንዲመለሱ ማድረጉን የሴቶችና ሕፃናት ጉዳይ ሚኒስቴር ገለጸ። በእምቦጭ አረም ላይ ጥናት ያካሄዱ ምሁራን አረሙን ለማጥፋት የሚያስችሉ የመፍትሄ አማራጮችን ጠቆሙ። ጤና ይስጥልኝ። እንደምን ዋላችኋል? ከኤቢሲ የዕለቱን የ7 ሰዓት ዜና ይዘን ቀርበናል። ተመስገን በየነ ነኝ። የ40/60 የጋራ መኖሪያ ቤቶች እጣ በዚህ ወር መጨረሻ እንደሚተላለፍ የከተማ ልማትና ቤቶች ሚኒስቴር አስታወቀ። የሕዝብ ተወካዮች ምክር ቤት በኩሉ ቤቶቹን ለነዋሪዎቹ በማስተላለፍ ረገድ ሚኒስቴር መስሪያ ቤቱ መዘግየቱን ነው የገለጸው። የሕዝብ ተወካዮች ምክር ቤት የሚኒስቴር መስሪያ ቤቱን የ2009 በጀት ዓመት የ10 ወራት የዕቅድ አፈጻጸም ሪፖርት አድምጧል። ያዘጋጀው ዳዊት ጣሰው የህዝብ ተወካዮች ምክር ቤት አርባኛ መደበኛ ስብሰባውን ባካሄደበት ወቅት የከተማ ልማትና ቤቶች ሚኒስቴርን የ2009 በጀት ዓመት የአስሩ ወር እቅድ አፈጻጸም ሪፖርት ያቀረቡት ሚኒስትሩ ዶክተር አምባቸው መኮንን በእድገትና ትራንስፎርሜሽን እቅዱ መሰረት ለበጀት ዓመቱ የተያዙ ግቦችን ለማሳካት ሶስቱን የለውጥ ሰራዊት ክንፎች በማንቀሳቀስ በዝግጅትና በተግባር ምዕራፍ በርካታ ስራዎች መከናወኑን ገልጸዋል። የሚኒስትር መስሪያ ቤቱ ሁሉም ሰራተኞች በጥልቅ የመታደስ ንቅናቄ ውስጥ እንዲያልፉ መደረጉንና እቅዶቹም የኪራይ ሰብሳቢነትና የመልካም አስተዳደር ችግሮችን ለመፍታት በሚያግዝ መልኩ ተቀርጸው እየተተገበሩ ይገኛሉ ብለዋል። በዘርፉ ለዜጎች ሰፊ የሥራ እድል ለመፍጠርና ገቢን በማሻሻል ድህነትን ለመቀነስ በተሰሩ ስራዎችም አንድ ነጥብ አራት ሚሊዮን ዜጎች የስራ እድል ፈጥረው ተጠቃሚ መሆናቸውን ሪፖርቱ አመላክቷል። በ11 ወራት ውስጥ ለአንድ ነጥብ አራት ሚሊዮን ዜጎች የስራ እድል መፍጠር ተችሏል። በከተሞች የሚታየውን የቤት ጥረት በተለያዩ አማራጮች ለመቅረፍም የሚደረገው ጥረት ቀጥሏል፣ ያሉት ሚኒስትሩ በአዲስ አበባና በክልሎች በሚካሄዱ የመኖሪያ ቤት ህብረት ስራ ማህበራት በተደረገው ክትትልና ድጋፍ በማህበራቱ የ73227 ቤቶች ግንባታ መጠናቀቁን ገልጸዋል። አዲስ አበባን ሳይጨምር በክልሎችና በድሬዷ ከተማ የ14742 ቤቶች ግንባታ ተጠናቋልም ብለዋል። እንደ ምግብ ዋስትና የከተማ ልማት ዝግጅትና ትግበራ የከተማ መሬት ልማትና ማኔጅመንት የአየር ንብረት ለውጥ ተጽዕኖን በመቋቋምና በሌሎችም መስኮች በርካታ ስራዎች መሰራታቸውንም ገልጿል። ሪፖርቱን ያደመጡት የምክር ቤቱ አባላትም ጥያቄዎችን አንስተው ምላሽ ተሰጥቶባቸዋል። የአርባ ስልሳ ቤቶች እጣ ለማውጣት ዝግጅቱ እየተጠናቀቀ ነው ከሚለው ተደጋጋሚና አሰልቺ መልስ ወጥቶ ተግባራዊ ማድረግ ለምን አልተቻለም? መዘገየታቸው መሰልችትን አስከትሏል የሚለውን እንጋራለን እንግዲህ በእኛ እቅድ መሰረት አሁንም በሰኔ የመጨረሻው ሳምንት ላይ የጣ ፕሮግራሙ መውጣት አለበት። በጣም ቢዘገይ ቢዘገይ ሐምሌ የመጀመሪያው ሳምንት ላይ ሊሻገር ይችላል። ያልተሸፈኑ የድሃ ድሃ የሆኑ የህብረተሰብ ክፍሎች ቤት እንዴት እንደሚያገኙ እስከ ታች ድረስ በሄድንበትና ከህዝቡ ባነጋገርንበትም ወቅት እንደ ጥያቄ ሆነው እየተነሳ ስለሆነ እነዚህ የህብረተሰብ ክፍሎች እንዴት ነው ቤት ሊያገኙ የሚችሉ ወይም የቤት ባለቤት ሊሆኑ የሚችለው የሚለው በአሰራር የተሸፈናለ ወይ የደህዳ ዝቅተኛ ቤት ያልናቸውን እንግዲህ አዲስ አበባ ላይ በመጨረሻው የዋናው ነገር በመንግስት የአስር ዘጠና ቤቶች ላይ ተጠቃሚ እንዲሆኑ በአስር ዘጠና የተመዘገቡ በአጠቃላይ ሁሉም የቤት ባለቤት ኮነዋል። አሁን ከዛ ውጭ ያላሉት ደግሞ ክልል ላይ ያሉት አማራጭና አዲስ አበባ መቆጠባ የጀመረው የማጠናከር ጉዳይ ነው የታሰበ ያለው ማለት ነው። ምክር ቤቱ የከተማ ልማትና ቤቶች ሚኒስቴር ለአመራሮቹና ፈጻሚ አካላቱ ያካሄደው የአቅም ግንባታ ስራን በጠንካራ ጎን ገምግሟል። ጠንካራ የጥርቅታ አድሶ መድረክ በማካሄድ መነቃቃት መፍጠሩንም እንዲሁ የህዝቦችን ትስስርና አንድነት በማጠናከር በኩልም ድርሻ የጎላ መሆኑን ተመልክቷል። በደካማ ጎን ከተነሱት መንግስት ከሰጠው ትኩረትና ካለው ፍላጎት አንጻር እየተፈጠረ ያለው የስራ እድል ዝቅተኛ መሆን ይጠቀሳል። የኪራይ ሰብሳቢነትን ለመከላከል ሚኒስቴር መስሪያ ቤቱ ያደረገው ጥረት አናሳ መሆን፣ የህግ ማዕቀፎችን ወደ ተግባር በመለወጥ በኩል ከሚመለከታቸው ተቋማት ጋር በመቀናጀትና በሌሎችም ጉዳዮች ውስንነቶች እንዳሉ ምክር ቤቱ ገምግሟል። ምክር ቤቱ አርባኛ መደበኛ ስብሰባውን ባካሄደበት ወቅት የምክር ቤቱ ሁለተኛ ዓመት የሥራ ዘመን ሠላሳ ዘጠነኛ መደበኛ ስብሰባ ቃለ ጉባኤውን መርምሮ አጽድቋል። በጎዳና ላይ ይኖሩ የነበሩ 5390 ሕጻናትን ወደ ቤተሰቦቻቸው እንዲመለሱ ማድረጉን የሴቶችና ሕጻናት ጉዳይ ሚኒስቴር ገለጸ። ሕጻናቱን ወደ ቤተሰቦቻቸው ለመመለስ ከሚደረገው ጥረት ጎን ለጎን ወደ ጎዳና ለመውጣት ምክንያት የሚሆኑ ችግሮች ላይ ሊሰራ እንደሚገባ ደግሞ የዘርፉ ባለሙያዎች ጠቁመዋል። ኢዮብ ሞገስ ዝርዝሩን አዘጋጅቷል። በሀረሪ ክልል በአስቸጋሪ ሁኔታ ውስጥ የሚገኙ ህጻናትን ለመታደግ ሰባት እድሮች ጥምረት በመፍጠር ከ2002 ዓ.ም ጀምሮ ህጻናትን መራ ጀምረዋል። 55 ሳንቲም እያዋጣን ለበዓል ጊዜ እነዚህ ወላጅ አልባ ለሆኑ ቤተሰቦች እንሰጥ ነበር። እቺ ጥንስስ እንዳለች አለማ ዩኒቨርሲቲና ኤስኦኤስ ጥናት ሲያደርግ ፕሮብሌሙ ችግሩ እዚህ እንደሚበዛ ስለተገነዘቡና እዚች ጋር ደግሞ የተጀመረች የእድሮች ዩኒቲ ስላለች ህብረት ሀሳብ ስላለች ያችን አጠናከሩትና አሁን የተለያዩ የእርዳታ መስኮች ተፈጠሩ። በበዓል ሀምሳ ብር መስጠት አለፈና የተለያዩ ነገሮችን ማድረግ መጣ። ህጻናትን ከኬጂ ጀምሮ ማስተማር አሁን ዩኒቨርሲቲ የደረሰ ልጅ ሁሉ አለን። ጎዳና ላይ ነበረ መኪና እያጠበ ነበር የሚኖረው። በረንዳ እያደረ ነበር የሚኖረው። አሁን ዩኒቨርሲቲ ደርሰዋል። በሀገሪቱ የተለያዩ ቦታዎች ዜጎች ህጻናትን ከአስቸጋሪ ሁኔታ ለመታደግ ከሚያደርጉት ጥረት ጎን ለጎን መንግስት በተያዘው ዓመት አስራ ሁለት ሺ ሰባት መቶ ሀያ ዘጠኝ በጐዳና ላይ የሚኖሩ ህጻናትን እና ህጻናትን ይዘው በልመና የተሰማሩ ወላጆችን በመለየት የክህሎትና የስነ ልቦና ስልጠናት ሲሰጥ መቆየቱን የሴቶችና ህጻናት ጉዳይ ሚኒስቴር ገልጿል። ከ አስራ ሁለት ሺ ሰባት መቶ ሀያ ዘጠኝ ህጻናት ውስጥ አምስት ሺ ሶስት መቶ ዘጠናው ከቤተሰብ ጋር የማቀላቀል ስራ ተሰርቷል ማለት ነው። ወደ ወላጆቻቸው እንዲመለሱ ተደርጓል። አርባ ሰባት ህጻናት ደግሞ በሀገር ውስጥ ወላጅ አባት የሌላቸው የተጣሉ ህጻናት ደግሞ አርባ ሰባት የሚሆኑት የሀገር ውስጥ ጉድፈቻ ተሰጥቷል ማለት ነው። አራት መቶ ዘጠናው ደግሞ ለአደራ ቤተሰብ ተሰጥቷል። ህጻናቱን ወደ ወላጆቻቸውና ወደ ቅርብ ዘመዶቻቸው ከመቀላቀል ባለፈ የችግሩ ምንጭ ላይ ሊሰራ ይገባልም ተብሏል። ወደ ወላጆቻቸው መቀላቀል ብቻ ነው መፍትሄው ብሎ ማሰብ አይቻልም። ምክንያቱም ለምንድን ነው መጀመሪያውን የወጡት ሚለውን ማጥናት ያስፈልጋል። ነገሩ የተወሳሰበ እንደመሆኑ እያንዳንዱ ህጻን ያለበትን ደረጃ ማወቅ ይጠይቃል። አንዳንዱ በሱስ ስለተጠመደ ያንን ሪሀብሊቴት ለማድረግ እና ከዛ ካለበት ችግር ለማውጣት ብዙ ጊዜ ሊወስድብህ ይችላል። አንዳንዱ ደግሞ ምግብና መጠለያ ስትሰጠው ወደ ነበረበት ልትመልሰው ትችላለ። ስለዚህ ያሉበት ደረጃ ያሉበት የችግር ደረጃ የተለያየ ነው የሚሆነው። አንድ መፍትሄ ብቻ ይሄ ነው ብለህ የምትጠቁመው አይደለም። በአስቸጋሪ ሁኔታ ያሉ ህጻናትን ወደ ተሻለ የህይወት መንገድ ለመመለስ የሁሉንም አካላት ትብብር የሚጠየቅ እንደሆነም ተጠቁመዋል። የህጻናትን ጉዳይ የሁሉም አካላት ጉዳይ ሆኖ ጄኔሬሽንን የማስቀጠል ነው ብሎ ሁሉም ግንዛቤ ይዘው በዛ ዙሪያ ላይ የሚችለውን ያህል ርብርብ እንዲያደርግ ነው። በአስቸጋሪ ሁኔታ ያሉ ሕጻናትን ለመታደግ እንደ የሀገር ውስጥ ጉዲፈቻ የአደራ ቤተሰብና ሌሎች ሀገራዊ ሴቶችን ይበልጥ ማጎልበትና ማበረታታት እንደሚገባ ከባለሙያው ምክር ሀሳብ ተሰጥቶበታል። ሀያ ስድስተኛው የአፍሪካ ህጻናት ቀን በኢትዮጵያ በአስቸጋሪነት ውስጥ የሚገኙ ህጻናትን ለመደገፍ የሁሉንም አካላት ተሳትፎ ወሳኝ ነው በሚል መሪቃል እየተከበረ ይገኛል። የምስራቅ ወለጋ ዞን አርሶአደሮች የማዳበሪያ ዋጋ ቢቀንስም እንኳ የአቅርቦት እጥረት አጋጥሞናል አሉ። የዞኑ እርሻና ተፈጥሮ ሀብት ጽሕፈት ቤት ደግሞ የአቅርቦት መዘግየቱ በመፈታቱ በአሁኑ ወቅት በቂ ክምችት እንዳለ ነው ያስታወቀው። ተአምራየ ወንድማገኝ ዝርዝር አለው። በዚህ የክረምት ወራት መግቢያ የምስራቅ ወለጋ አርሶአደሮች በማሳ ዝግጅት ተጠምደዋል። በተመለከት ናቸው የዋዩት ውቃ አርጆና ሌሎች ወረዳዎች በተስተካከለ የአየር ሁኔታ ውስጥ መሬታቸውን እያረሱ ነው። ያነጋገርናቸው አርሶ አደሮች የሚጠቀሙበት የማዳበሪያ ዋጋ እንደቀነሰላቸው ነግረውናል። በቂ አቅርቦት አለማግኘታቸው ግን ስጋት እንደፈጠረባቸው ይናገራሉ። ገቴ ሳሞ በሪ እንግዳ ጅኒ ባይ ወልጫለ የማዳበሪያ ዋጋ ከአምናው ጋር እጅግ ይለያያል። ባለፈው ዓመት ዳፕ አንዱን ኩንታል 1900 ብር ነበር የገዛ ነው። ዘንድሮ 1150 ብር ገብቶልናል። ዩሪያ ደግሞ ዋጋው በግማሽ ቀንሶልናል። አምና ማዳበሪያ ያልደረሳቸው ሁሉ አሁን በደስታ እየወሰዱ እየተጠቀምን ነው በአይነ መገመች ሰው መንንምቱ ሰው በከና የማዳበሪያ ዋጋ ቢቀንስም አቅርቦቱ ላይ እጥረት አለ። ስንጠይቃቸው ደግሞ አልገባም ጠብቁ እንባላለን። የኮትቻ መሬት ግን የማዳበሪያ ጊዜው በቶሎ ስለሚያልፍበት በፍጥነት እንዲመጣልን ነው የምንፈልገው። እንደ ማዳበሪያ ሁሉ የምርጥ ዘር አቅርቦቱም በዋጋም በብዛትም ቀንሷል ብለውናል አርሶ አደሮቹ። ሰኚም ፊለ ተማከና ምርጥ ዘር፣ የአረም ማጥፊያና የዋግ በሽታ መድኃኒት በቶሎ እንዲሰጠን እንፈልጋለን። እየበቀሉ ላሉትም ሆነ እየዘራናቸው ላሉ ሰብሎች እነዚህ ግባቶች ካልተሟሉ ጉዳት መድረሱ አይቀርም። የዞኑ እርሻና ተፈጥሮ ሀብት መምሪያ እጥረቱ በአቅርቦት መዘግየት የተፈጠረና አሁን ላይ የተፈታ ችግር ነው ይላል። እጥረቱ በአጠቃላይ አልነበረም፣ በማጓጓዝ ላይ ነው ችግር የነበረው። እሱ ችግሩን ተፈቷል። አርሶ አደሩ ወስዶ እንዲጠቀም የተደረገበት ሁኔታ አለ። ነገር ግን በመጀመሪያ ላይ ትንሽ ጉድለቶች ነበሩ፣ በኋላ ላይ ግን ተፈቶ አርሶ አደሩን እንድጠቀም ተደርገዋል ማለት ነው። አሁን ባለው የቀነሰ ዋጋም መግዛት ለማይችሉ አርሶ አደሮች በየማህበሮቻቸው እንዲደገፉ እናደርጋለን ብሏል። የመግዛት አቅም የሌላቸው አርሶ አደሮች ለይተናል፣ ወረዳዎችም ለይተዋል። እነዚህ የተለዩት አርሶ አደሮች ኦሮሚያ አክሲዮን ማህበር አለ፣ በእነሱ በኩል እና በህብረት ስራ ማህበራት አብረው በመቀናጀት እነዚህ አቅም ያላቸውን አርሶ አደሮች ብድር እንዲሰጣቸውና ብድር ተቀብለው መዳበሪያና ምርት ዘር እንዲገዙበት የተደረገበት ሁኔታ ነው ያለው። የዞኑ እቅድ ከ450 ሺህ ሄክታር በላይ መሬት ታርሶ 13.4 ሚሊዮን ኩንታል ምርት ለማግኘት ነው። እስካሁንም 300 ሺህ የሚጠጋው መሬት በዘር ተሸፍኗል ይላል መምሪያው። በሌላ በኩል በትግራይ ክልል የራያና አላማጣ አርሶ አደሮች ለምህሩ እርሻ ዝግጅት እያደረጉ መሆናቸውን ተናግረዋል። አርሶ አደሮቹ ታዲያ ምርጥ ዘር እንዲቀርብላቸው ነጥየቆት ወረዳው በበኩሉ ምርጥ ዘር እንዳለ ነው ያስታወቀው። ሙሉጌታ ተስፋይ ዝርዝር አለው በትግራይ ክልል የራያ አላማጣ ወረዳ ካለው 36 ሺህ ሄክታር የእርሻ መሬት 15 ሺህ ሄክታሩ በክላስተር አሰራር መሰረት በማሽላ ዘር መሸፈኑን ገልጸዋል። ቀሪው ደግሞ ለመኸር ወቅት በጤፍ ለመሸፈን በዝግጅት ላይ ያለ ሲሆን አርሶአደሮቹም ማሳቸው በማለስለስ ላይ ይገኛሉ። እርሻ እንቅስቃሴ እንግዲህ ዞሮ ዞሮ እኛ በምንጠቀው እርሻ መጀመሪያ ገምሰን አላሳልሰን በኋላ አረሙን እንትንዳይልና በደንብረ ምንላሳልስ ሰለስተ ጊዜ እናዘጋጀ ረብዓ ንዘራ ሶስት ጊዜ እናለሰልሰዋለን፣ አራተኛ ላይ እንዘራለን። እኔ የምዘራው ጤፍ ነው። የምዘራው ጤፍም ምርታማ እንዲሆንልኝ በማሰብ ዝግጅት በማድረግ ላይ ይገኛለሁ። አርሶ አደሮቹ የተባይ መከላከያ መድኃኒቶችና የምርጥ ዘር ግባት እንዲቀርቡላቸውም ጠይቀዋል። የተቀያየረ ዘር ከዛ መራንት መራንት በቃ የትላትሎ መመራነት እሱ በጣም ያስፈልገል ወረዳ ው በኩሉ የምርጥ ዘር አቅርቦት ችግር እንዳለበትና ለክልሉ ቢጠይቅም እስካሁን ድረስ አለመቅረቡን ገልጿል። በተለይ ማሽላ አሁን አቅርቦት ተጠይቆ ነበር እንደ ክልል ያልቀረበት ሁኔታ ያለው ሌሎች ሁ ለምሳሌ አሁን ምህር ላይ የጥራጥሬ አቅርቦትም ጠይቀን ነበር። አሁን የዘር ጥረት ስላለ እስካሁን ሊቀርብልም አልቻለም ይሄ በሀገር አቀፍ ደረጃ ባለው እንደ ክልልም የለም የሚል ምላሽ ልሰጠን። የሲድኒ ሌላው ሌላው ግን ያው የጤፍ በውስን መልኩ ክልሉ ላይ ያው የሚመጣበት ሁኔታ ነው ያለው። በከሚካል በኩል የአቅርቦት ችግር እንደሌለበትና በአሁኑ ወቅት በሀገሪቱ የስፈፋ የመጣውን የአሜሪካ መጤ ተምች ወደ አካባቢው ከገባ ለመከላከል ግብረ ኃይል ተቋቁሞ የቅድመ ዝግጅት ስራ እየሰራ እንደሚገኝ ወረዳው ገልጿል። በተለይ ደግሞ አሁን ያ የነባሩ የሚታወቅ ነው። ብዙ ሲከሰት እንዴት መከላከል እንደሚቻል ያው ገበሬውም ልምድ አለው። ወረዳውም በዛ ሁል ጊዜ ያው ዝግጁነቱም በመቆጣጠር ደረጃ ደህና ነው። አሁን ግን የአዲሱ ተምች ያው በኢንፎርሜሽን የሚሰማ ነው። ግን እኛ ምንድነው ያደረግን አሁን ባገኘነው አጋጣሚ ሁሉ አክሽን ፕላን ማዘጋጅተናል። በራሪ ጽሁፎችን እንደ ወረዳ አዘጋጅተን በየቀበሌው የሚሄደበት ሁኔታም አለ እና ምንድነው ስልጠናዎች ራሱ ማለት ነው፣ ስልጠናዎች የተለያዩ ስልጠናዎች ሲደር በወረዳ ደረጃ ሲዘጋጁ በቀበሌ ደረጃም ሲዘጋጁ ያን የአዌርነስ ስራ እየሰራና ያለው በቀጣዩ የምርት ዘመን የተሻለ ምርት ለማግኘት ለአርሶ አደሮ የተለያዩ ስልጠናዎች የመስጠትና የውሃ ማቆር ስራዎችም እየተከናወኑ ናቸው ተብለዋል። ለኢቢሲ ሙልጌታ ተስፋይ ትግራይ አላማጣም የምትከታተሉት ከኤቢሲ በቀጥታ የተላለፍ ያለውን የሰኔ 9 ቀን 9 ዓ ም የሰባት ሰዓቱን ዜና ነው። በእምቦጭ ላይ አረም ላይ ጥናት ያካሄዱ ምሁራን አረሙን ለማጥፋት የሚያስችሉ የመፍትሄ አማራጮችን ጠቆሙ። ከአማራጮቹ አንዱ ደግሞ አረሙን በአሴቲክ አሲድ ማጥፋት ነው ተብሏል። ኮሰም ብርሃኑ ዝርዝሩን አዘጋጅቷል። በጎንደር የተካሄደው አገር አቀፍ ውይይት የእምቦጭ አረምን ለመከላከል ብሎም ለማጥፋት የሚያስችሉ የመፍትሄ አቅጣጫዎችን አስቀምጧል። የመካኒካል ሜቶዶች ወይም በጀልባ በመጠቀም ጎንደር ዩኒቨርስቲ የጀመረው ባህር ዳር ዩኒቨርሲቲ የጀመረው ወደ ስራ የሚገባበት ሁኔታ በአፋጣኝ እንዲቀጥል የምርምር ውጤቶች ውስጥ ውጤታማ የሆኑ ያየናቸዋሉ ለምሳሌ አሲቲክ አሲድን በመጨመር እምቦጭን ማጥፋት የሚል ነው። መቶ በመቶ ሲያደርቀው አይተናል። አሲቲክ አሲድ ከአካባቢው ጉዳይ አንጻር ተስማሚ ነው። እንደ ሌሎች ኬሚካሎች ብዙ ህይወት ላይ ጉዳት የሚያደርስ ስላልሆነ አሲቲክ አሲዱን አሁን ከላቦራቶሪ ወጥቶ መስክ ላይ መሞከር አለበት። ባዮሎጂካልና ኬሚካል የሆኑት ፍተሻ እንዲካሄድባቸው በደንብ እንዲታዩ ሪስክ ላለመውሰድ፣ ሜካኒካል የሆኑት ግን አቅምና ሁኔታዎች በፈቀዱ መጠን ቶሎ ወደ ስራ እንዲገቡ፣ በገበሬው ህብረተሰብ በእጅ የመንቀል ስራዎችም ተገቢው ድጋፍ ተደርጎላቸው ሳይቋረጡ የሚቀጥሉበት ሁኔታ እንዲካሄድ ተስማምተናል። አረሙን ለማጥፋት ባለድርሻ አካላት ያደረጉት እንቅስቃሴ በቅንጅት ባለመከናወኑ እንዲሁም የበጀት እጥረት የተፈለገው ውጤት ላለመገኘቱ እንደ ምክንያት ተቀምጠዋል። የከተሞች ፍሳሽ ወደ ሀይቁ በሚገባባቸው አካባቢዎች የበለጠ የእምቦጭ አረም በብዛት እንደሚታይ ይህን አይተናል። ስለዚህ ከከተሞች የከተሞች ፍሳሽ ወደዛ የሚለቁ ተቋማት ጋር ቁጭ ብለን መስራት እንዳለብን ሁሉ ተነጋግረናል። እንቦጩን ለመከላከል ወደ ሀይቁ የሚገቡ ተፋሰሶችን ለማስቆም የተራቆተውን ተፋሰስ ለማልማት ወዘተ እነዚህ ሁሉ በተቀናጀ መልኩ እንዴት እንሰራቸዋለን የሚለውን በአጭር ጊዜ ውስጥ የድርጊት መርሐ ግብር እናዘጋጃለን። ይህንን መጤ አረም ለማጥፋት የአካባቢው ባለሀብቶች ከመንግስት የሚፈልጓቸው ድጋፎች እንዲሟሉላቸውና በጥናቱ ይተገበራሉ ተብሎ የተቀመጡ የመፍትሄ አማራጮች ስራ ላይ እንዲውሉ መንግስት የድርሻውን እንዲወጣ ጥናት አቅራቢዎቹ ጠቁመዋል። ለኢቢሲ ኮሰን ብርሃኑ፣ ጎንደር። የታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ዋንጫ በዳውሮ ዞን ከፍተኛ ህዝባዊ ተሳትፎ እንደነበረው ተገለጸ። በዳውሮ ዞን ዋንጫው በተዘዋወረባቸው ጊዜያትም ከ53 ሚሊዮን ብር በላይ መሰብሰብ ተችሏል። ዘገባው የዳውሮ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ነው። ፋሲካ እያሉ በደቡብ ክልል በተለያዩ ዞኖችና ወረዳዎች እየተዘዋወረ ያለው የታላቁ የኢትዮጵያ ህዳሴ ግድብ ዋንጫ በዳውሮ ዞንም ከፍተኛ ህዝባዊ ተሳትፎ የታየበት ነው። በዞኑ በሚገኙ አምስት ወረዳዎችና ተርጫ ከተማ በተዘዋወረባቸው ጊዜያትም ህብረተሰቡ ለግድቡ በገንዘብና በአይነት ስጦታዎችን ማበርከታቸውን የዋንጫው አሸኛኘት ስነ ስርዓት ላይ ተገልጿል። ይህ የህዳሴ የህዝብ ተሳትፎ ማስተባበሪያ ዋንጫ በየሀገሩ እየዞረ በየክልሉ እየዞረ ቀሪ የግድብ ማስጨረሻ ገንዘብ የሚሰበስብ ሳይሆን ህዝቡ በሀገራዊ አጀንዳ አንድ መሆኑን የሚያረጋግጥ የህዝብ ለህዝብ ትስስር ማረጋገጫ አትችሉም ላላቸው አካላት እንችላለን የሚል መልእክት ማስተላለፊያ መድረክ መሆኑ በተገቢው ሊያዝ ይገባል። እኛም ዳውሮዎች ለህዳሴ ግድብ አለን፣ እኛም ቶጫዎች ለህዳሴ ግድብ አለን የሚል የራሳችን ህዝባዊ ተሳትፎ የምናረጋግጥበት ቀን መሆኑን እነሆ ወረዳ አስተዳዳሪዎቹ በቀረበው ሪፖርት ላይ አስተውለናል። የደቡብ ክልል ርዕሰ መስተዳድርና የክልሉ የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ምክር ቤት ሰብሳቢ አቶ መለሰ አለሙ የዞኑ ህዝብ አሁንም ለግድቡ የሚያደርገውን ተሳትፎ አጠናክሮ እንዲቀጥል ጥሪ ያቀርበዋል። ዋንጫው በዞኑ ለሶስተኛ ጊዜ በገባበት ወቅት በተደረገው ተሳትፎ 53 ሚሊዮን 590 473 ብር መሰብሰብ ተችሏል ተብሏል። ዋንጫው በዞኑ በገባበት በሁለት ዙርም ከ21 ሚሊዮን ብር በላይ ተሰብስቧል ተብሏል። የተሻለ ለቆጠቡትና ተሳትፎ ላደረጉም እውቅና ተሰጥቷቸዋል። በቱርክ ኦርማንያ ከተማና በድሬዳዋ አስተዳደር መካከል የሁለትዮሽ ግንኙነቶችን የሚያጠናክሩ የተለያዩ ማህበራዊ ልማቶች እንደሚከናወኑ የድሬዳዋ አስተዳደር ከንቲባ እና የኦርማንያ ከተማ ምክትል ከንቲባ ገለጹ። የኦርማንያ ከተማ ምክትል ከንቲባ ሙሐመድ አሚን የተመራ የሉካን ቡድንም በድሬዳዋ አስተዳደር ቆይታ ባደረገበት ወቅት ስላለው ምቹ ሁኔታ በአስተዳደሩ አመራሮች ገለጻ ተደርጎለታል። ይህንንም ተከትሎ የኦርማንያ ከተማ በድሬዳዋ አስተዳደር በንግድ በባህል፣ እንዲሁም በትምህርት እና በሌሎችም መስኮች ከድሬዳዋ ጋር በጋራ ለመስራት የኦርማንያ ከተማ ምክትል ከንቲባ ሙሐመድ አሚን የድሬዳዋ አስተዳደር ከንቲባ ኢብራሂም ኦስማን ስምምነቱን ፈርመዋል። በድሬዳዋ አስተዳደር ከሶስት መቶ በላይ የሚሆኑ ወላጅ አጥ ሕፃናትን ለመርዳት የሚውል ትምህርት ቤት በ250000 ዶላር ለመገንባትም የሮማኒያዋ ምክትል ከንቲባ ቃል ገብተዋል። የድሬዳዋ ከተማ አስተዳደር ከዚህ በተጨማሪ ከፈረንሳይ ቪላርቪን ከጅቡቲና ከቻይና ጎንሂና ኢንያንግ ከተሞች ጋርም ስምምነት ያለው መሆኑን የከተማ አስተዳደር ኮሚኒኬሽን ጉዳዮች ቢሮ ለኤቢሲ የላከው መረጃ ያመለክታል። በየአመቱ የጎርፍ አደጋ ተጠቂ የሆነችውን የአዳማ ከተማ ከጎርፍ ለመከላከል ውሃው ወደ ከተማው እንዳይመጣ የመቀልበስና የማፋሰሻ ቦዮችን የማስፋት ስራ እየተከናወነ ነው። ለዚህም ከአንድ መቶ ሚሊዮን ብር በላይ ነው የተመደበው። ይመር አደም ዝርዝር አለው። አዳማ ከተማ ዙሪያዋን በተራሮች የተከበበች ከተማ ከመሆኗ የተነሳ በየአመቱ በክረምት ወቅት በጎርፍ አደጋ ተጠቂ ናት። ከተማዋ በሁለት ትልልቅ የወንዝ ተፋሰሶች ትከፈላለች። አንደኛው ይህ የአዋሽ ተፋሰስ ወንዝ ነው። ሌላኛው ደግሞ ሚግራ ተፋሰስ ይባላል። አቶ ኢብራሂም የአዳማ ከተማ ነዋሪ ናቸው። እሳቸው ከዚህ በፊት የደረሰባቸውን የጎርፍ አደጋ እንዲህ ነግረውናል። ምንም ነገር የምንጨብጠው በሌለበት በጣም ብዙ ቤት ፈርሶብኛል። እኔ በቃ ሰው ሲቀር ማለት ነው ሰው ከላይ እንዲህ አውረጥን ከስር ይፈርሳል። ስለዚህ በጣም ብዙ ነገር ወድሞብናል። ልክ እንደ አቶ ኢብራሂም ሁሉ ሌሎችም የከተማ ኗሪዎች የችግሩ ገፈት ቀማሽ የሆኑም አሉ። በጎችም ወስደውብናል ና ቆርቆሮም የፊትለፊቱ እንትን ብሎ ግቢ ውስጥ ገብቶ ያው እንትን ብሏል። ንብረት አጥፍቶብናል። እኔ ወደ አራት ጊዜ እንደዚህ ተጠቅቻለ። ወደ አምስት ቤት ፈርሶብኛል። አሁን ታዲያ የከተማውን ነዋሪዎች ከስጋት ኑሮ ለማውጣትና ችግሩን ለመፍታት በከተማዋ የአዋሽ ተፋሰስ ወንዝ የሚመጣውን ውሃ በአግባቡ ተቀብሎ ለማስተናገድ እንዲችል የማስፋት ስራ እየተሰራ ነው። ሚግራይ የሚባለውን ተፋሰስ ደግሞ ከተለያዩ አቅጣጫዎች የሚመጣው ውሃ ሞልቶ ወደ ከተማው ተመልሶ በመግባት የሚያደርሰውን አደጋ ለመከላከል ወደ ከተማው እንዳይመለስ እየተገደበ ነው። ወደ ከተማ የሚገባው ውሃን ወደ ሌላ የማቀየስ የማምራት ነው። ወደ ከተማ ሳይሆን ወደ ሌላው ተፈጥሮ ተፋሰስ እንዲገባ የሚደረግበት ሁኔታና አሁን እየተሰራ ያለበት ሁኔታ ነው ያለው። ሌላው ቦዮች ከተማ ውስጥ ያሉና ከተማ ዳር የሚገኙ የውሃ ማፍሰሻ ቦዮችን የማስፋት ደረጃቸውን የጠበቁ ፍሳሹን ማሳለፍ የሚችሉ ሰፋፊ ቦዎች በፕሮጀክት ተይዞ አሁን እየተሰሩ ይገኛል። ችግሩን ከመሰረቱ ለመፍታት ከአዳማ ዩኒቨርሲቲ ጋር በመሆን ጥናት ተደርጎበት ነው ወደ ስራ የተገባው ተብሏል። የጎርፉ መነሻ ታይቶ ተጠንቶ በዩኒቨርሲቲ ደረጃ አሉ በሚባሉት ባለሙያዎች ተጠንቶ ከምንጩ ችግሩ እንዲቀረፍ ነው የተደረገ። ለዚህም ከባለ ሀብቶችና ከከተማ አስተዳደሩ የተውጣጣ ከ100 ሚሊዮን ብር በላይ የተመደበ ሲሆን ስራው እስከ ሰኔ ወር መጨረሻ ድረስ እንደሚጠናቀቅ ተገልጿል። ለኢቢሲ ለተጠናቀረው ዘገባ ይመራደም አዳማ ክብራን፣ ተመልካዮቻችን ከኢቢሲ የዕለቱ የሰባት ሰዓት ዜና በዚሁ አጠናቅቀን፣ ተመስገን በየነ ነኝ። ብሩቀን